አሰላሙ ዓለይኩም ወራህመቱላህ ወበረካቱህ። ውድነች ከበራቸው የፎይዝ ቤተሰቦች ሰላም ብያለው። አባቢ በያላችበት የአለም ደረጃ ሰላማቸው ይብዛለ። ዛሬም እንሻ ላ የነብዩላ ኑህ አለህ ሰላም ታሪክ እንደቀጠለ ነው። ለምታበረታቸ በሙሉ ከልብ አመሰግናለው። ነቢዩላ ኑህ አለህ ሰላም ከዓለም አቀፍ ትብብርና ልዩነት አንጻር ሲታይ ታሪካቸው የተለያዩ አስተምህሮቶችን ይሰጣል። የአለም አቀፍ ትብብር ወይም በህይወት መትረፍ ላይ ታሪኩ ስለ ትብብር ትልቅ መልእክት ያስተላልፋል። ትብብር ትልቅ መልእክት ያስተላልፋል። የእንስሳት ዝርያ ጥበቃ፣ አላህ ስብሓነሁ ወተዓላ ኑህን ዓለይሂ ሰላም ከሁሉም አይነት እንስሳት ወንድና ሴት በታንኳው እንዲያሰፍር ማዘዙ በምድር ላይ ያለውን የህይወት ልዩነት ለመጠበቅ ዓለም አቀፋዊ ትብብር አስፈላጊነትን ያሳያል። የሰዎች ስብስብ በእሳቸው ያመኑት ጥቂት ሰዎች ከጥፋት ውሃው በትርፋቸው አዲስ የሰዎች ስብስብ እንዲጀምር ምክንያት ሆኗል። ይህም በህይወት ለመቀጠል የጋራ ጥረት ማድረጋቸውን ያሳያል። ልዩነት ታሪኩ ልዩነትን በተለያዩ መንገዶች ያንጸባርቃል። የህይወት ልዩነት ኑህ ዓለይሂ ሰላም ሁሉንም የእንስሳት ዝርያዎች ማዳን በምድር ላይ ያለውን እያንዳንዱ ህይወት ያለው ፍጡር ለስነ ምህዳር ሚዛን ወሳኝ መሆኑን ያመለክታል። የሰዎች ምላሽ ልዩነት በነቢዩላሂ ኑህ አለይሂ ሰላም ጥሪ ወቅት የነበረው ምላሽ ልዩነትን ያሳያል። የተከተሉትም ነበሩ፣ የአፌዙና የካዱም ነበሩ። ይህም የሰዎች እምነትና አመለካከት ልዩነትን ያሳያል። ከጥፋት ውሃ በኋላ ከጥፋት ውሃው በኋላ የሰው ዘር እንደገና መጀመሩ የአላህ ስብሓነ ወተዓላ አላማ የሰው ልጆች በምድር ላይ ተሰራጭተው በተለያዩ ነገዶችና ብሔረሰቦች ተከፋፍለው እንዲኖሩ መሆኑን ያመለክት ሲሆን ይህ ደግሞ በቁርአን ውስጥ የሰዎች ልዩነት እርስ በእርስ ለመተዋወቅና ለመረዳዳት እንደተፈጠረ ከሚያስተምሩ ሌሎች ጥቅሶች ጋር ይያያዛል። በአጠቃላይ የነብዩላሂ ኑህ አለይሂ ሰላም ታሪክ የሰው ልጆችና ሌሎች የህይወት አይነቶች በምድር ላይ ለመኖርና ለመበልጸግ የጋራ ትብብርና ልዩነት አክብሮ አብሮ መኖር አስፈላጊ መሆኑን ያሳያል። አለም አቀፍ ትብብር፣ የኑህ አለይሂ ሰላም ታሪክ በትብብር ዙሪያ ትልቁን ትምህርት የሚያስተላልፈው የህይወት መዳንና አዲስ ምዕራፍ መጀመር በሚለው ዙሪያ ነው። ሃ ታሪኳን በመገንባት እንደ ትብብር መልዕክት የጋራ ግብ አላህ ሱብሓነሁ ወተዓላ ኑሁን ዓለይሂ ሰላም ታንኳውን እንዲገነባ ሲያዘው ዓላማው ከጥፋት በውሃው መትረፍና የሰው ዘር እንዳይጠፋ ማድረግ ነበር። ይህ ግብ በሕይወት ለመቆየት የዓለም አቀፍ ደረጃ ትብብር እንደሚያስፈልግ ያሳያል። ምእመናን ድጋፍ ነብዩላሂ ኑህ ዓለይሂ ሰላም ታንኳውን ሲገነቡ በእሳቸው ያመኑት ጥቂት ሰዎች ረድተዋቸዋል፣ አግዘዋቸዋል። ይህ ታሪክ በሕይወት የመትረፍ ወሳኝ ጉዳዮች ላይ የሚያምኑ ሁሉ እርስ በእርስ መተባበር እንዳለባቸው ያመለክታል። በጊዜው የነበሩት ከሃዲያን ያፌዙባቸው እንጂ አልተባበሩም። ለእንስሳት የእንስሳት ዝርያ ጥበቃ ወይም የሥነ ምህዳር ትብብር የሕይወት መዳን ኃላፊነት። ኑህ አሌህ ሰላም ከሰዎች በተጨማሪ ከእያንዳንዱ አይነት እንስሳት ወንድና ሴት ጥንድ ጥንድ በታንኳው ላይ እንዲሳፈሩ ታዘዙ። ይህ ትዕዛዝ የሚያሳየው ዓለም አቀፍ ኃላፊነት ሰብአዊነት የፕላኔቷን ህይወት የመጠበቅ ኃላፊነት አለበት። የሰው ልጆች ብቻውን ሊኖር እንደማይችሉና ለመኖር ከሌሎች ፍጡራን ጋር ትብብር ወይም ጥበቃ እንደሚያስፈልጋቸው ያመለክታል። የሥነ ምህዳር ሚዛን ታሪኩ የህይወት ልዩነት ወይም ለምድር ሚዛን ምን ያህል አስፈላጊ እንደሆነ ያስገነዝባል። እያንዳንዱ ፍጡር ትንሽም ቢሆን ለጠቅላላው ስርዓት አስፈላጊ ስለሆነ የሰው ልጅ ሁሉንም የመጠየቅ ግዴታ አለበት። ሀመርሃ እውነት እንደ መተባበሪያ መሰረት፣ የእምነት አንድነት በታንኳው ውስጥ የነበሩት ሰዎች ከሀይሉ አላህ ሱብሐነ ወተዓላ ውጪ በሌላ አምልኮ የማይካፈሉ አንድ የሆኑ አማኞች ነበሩ። ይህ በዓለም አቀፍ ደረጃ ትክክለኛውን እምነት የመከተል መተባበር ለነፋስና ለስጋ መዳን ቁልፍ እንደሆነ ያመለክታል። ልዩነት የነቢዩላሂ ኑህ ዓለይሂ ሰላም ታሪክ ልዩነትን የሚያመለክቱ በርካታ ገጽታዎች አሉት። በተለይም ከጥፋት በኋላ በኋላ ውሃው የሰውን ዘር የጀመረውን ሂደት በማየት የሰዎች ልዩነት መነሻ አዲስ ጅምርና መስፋፋት ከጥፋት ውሃው በኋላ የሰው ዘር በኑህ ዓለይሂ ሰላም እና ከእርሳቸው ጋር በነበሩት ሰዎች አማካኝነት እንደገና ተጀመረ። ይህ መነሻ በኢስላም እምነት መሰረት የሰው ልጅ በምድር ላይ መስፋፋትና ወደ ብዙ ብሔረሰቦች እና ነገዶች መከፋፈል እንደሚጀምር መሰረት ጥሏል። የብሔረሰቦች መፈጠር በእስላማዊ ታሪክ መሰረት የኑህ ዓለይሂ ሰላም ልጆች ሳም፣ ሃም እና ያፌት የሰዎችን ብሔረሰቦች እና ዘሮች መሰረት ጣሉ። ይህ ክስተት ዛሬ የምናየውን የቋንቋ የቀለም እና የባህል ዓለም አቀፋዊ ልዩነት መነሻ እንደሆነ ይታሰባል። ይህም በቁርአን ውስጥ እናንተ ሰዎች ሆይ እኛ ከወንድ እና ከሴት ፈጠርናችሁ እንድትተዋወቁም ጎሳዎችንና ነገዶች አደረግናችሁ። አላህ ዘንድ በላጫችሁ ይብለጥ አላህም ፈሪው ነው። አላህ አዋቂ ሁሉን አዋቂ ነው እና ሱረቱል ሁጅራት ከገጽ 49 ቁጥር 13 ከሚከተለው መልእክት ጋር የተያያዘ ነው። ለእምነትና የአስተሳሰብ ልዩነት የአስተሳሰብ ልዩነት ኑህ አሌህ ሰላም ለ950 ዓመታት በህዝባቸው መካከል ሲሰብኩ ከህዝቡ በሁለት አይነት ልዩነት ተከፍሎ ነበር፣ ምእመናን ድሆችና በኑህ አሌህ ሰላም ቃላት የተነኩ ጥቂት ሰዎች፣ ካህዲያን ባለጸጎችና ኃያላን የነበሩት በትዕቢት እሳቸውንና ደጋፊዎቻቸውን የናቁት አብዛኛዎቹ። ይህ ልዩነት የሚያሳየው እውነትን መቀበል የሰዎች የገንዘብ ወይም የማህበራዊ ደረጃ ላይ የተመሰረተ ሳይሆን በልብ ውስጥ ባለው ትህትናና የመረዳት ፍላጎት ላይ የተመሰረተ ልዩነት ነው። የህይወት ዓይነቶችና ልዩነት መጠበቅና ማዳን በታንኳው ውስጥ የነበሩ ጥንድ እንስሳት በዓለም ላይ ያሉትን የሕይወት አይነቶች ልዩነት የሚወክሉ ናቸው። አላህ ሱብሐነሁ ወተዓላ ይህን ልዩነት ለማስጠበቅ ትዕዛዝ መስጠቱ እያንዳንዱ ሕይወት ያለው ፍጡር በህሌናውና አስፈላጊ መሆኑንና ዋጋ እንዳለ ያመለክታል። በማጠቃለያም የነቢይላሂ ኑህ ዓለይሂ ሰላም ታሪክ ዓለም አቀፍ ትብብር ለሕይወት ማዳን እና ቀጣይነት ወሳኝ መሆኑን የሚያስተምር ሲሆን በተመሳሳይ ጊዜ ደግሞ የሰው ልጅ እና የሕይወት አይነቶች ልዩነት የአላህ ስብሓነ ወተዓላ የፍጥር ጥበብ መገለጫ እንደሆነ ይህም ልዩነት ለትውውቅና ለእድገት ምክንያት መሆኑን ያመለክታል። የትዕግስት ዘመን እና ጥሪ የረጅም ጊዜ ጥሪ ኑህ ህዝቦቻቸውን ወደ ትክክለኛ መንገድ ለመመለስ ለብዙ ዓመታት በተለምዶ 950 ዓመታት ያለመሰልቸት ጠርተዋል። ሌትና ቀን በግልጽ በድብቅም መልእክታቸውን አስተላልፈዋል። የህዝቡ ምላሽ አብዛኛዎቹ ሰዎች ግን ጥሪውን ለማሰማት ፍቃደኛ አልሆኑም። ይልቁንም ኑህ እብድ ይሉታል ያፈዙበታል እናም ጆሯቸውን ይደፍኑ ነበር። ወደ እምነት የመጡት ሰዎች ቁጥር በጣም አነስተኛ ነበር። የመርከብ ታቦት ግንባታ መለኮታዊ ትእዛዝ ኑሕ ህዝቦቻቸውን ተስፋ ከሌለው በኋላ አምላክ ፈጣሪ በምድር ላይ ታላቅ የጥፋት ውሃ እንደሚመጣ ነገራቸውና መርከብ እንዲሰሩ አዘዛቸው። የህዝቡ መሳለቂያ መርከቡ ሲገነባ ህዝቡ አፌዘባቸው። በደረቅ ምድር ላይ መርከብ ሲሰራ ማየታቸው ከንቱ ስራ መስሎ ታይቷቸው ነበር። የቤተሰብ መለያየት በዚህ ጊዜ የኑህ ወዳጅ ልጅ ከካዱት ወገን ሆኖ ከመርከብ ለመግባት ፍቃደኛ አልሆነም ወይም አልቻለም። የጥፋት ውሃው እና የፍርድ አፈጻጸም የመዳን እድል እኑህ በእርሳቸው ያመኑትን ሰዎች፣ ቤተሰቦቻቸውን አጥፊ ልጃቸውንም ሳይጨምርና ከእያንዳንዱ አይነት ፍጥረት ጥንድ ጥንድ ወደ መርከቡ አስገቡ። የጥፋት ውሃ መምጣት ከሰማይ ከፍተኛ ሁኔታ ዝናብ ወደ ከምድርም ምንጮች ፈነዱ። ውሃው መላውን ምድር አጥለቀለቀ። የአመፀኞች ጥፋት መልእክቱን ውድቅ ያደረጉና ያላመኑት ሰዎች ሁሉ የኑህ ልጅ ጨምሮ በውሃው ሰምጠው ጠፉ። ይህ ታላቁ የኑህና የህዝቦቻቸው ልዩነት የመጨረሻ ውጤት ነበር። አዲስ ጅማሬ። የጥፋት ውሃው ከቀዘቀዘ በኋላ መርከቡ በአንድ ተራራ ላይ አረፈ፣ በተለምዶ የአራራት ተራራ። ኑህና ከእርሳቸው ጋር የነበሩ ታማኞች ብቻ የምድር አዲስ ነዋሪዎች ሆኑ። የዘር ማብዛት። የሰው ዘር ከእነዚህ ጥቂት ሰዎች በተለይም ከኑህ ልጆች ተነስተው እንደገና መበራከት ጀመሩ። በመሆኑም በኑህ እና በሕዝቦቻቸው መካከል የነበረው የእምነት ልዩነት የሰው ዘር ታሪክን የቀየረ ታላቅ ክስተትና የፍርድ ምሳሌ ሆኖ ቀጥሏል። ከጥፋት በኋላ የሰው ዘር መስፋፋት ታሪኩ ከጥፋት በኋላ በኋላ የሰው ዘር በኑህ እና በልጆቻቸው አማካኝነት እንዴት እንዴት ተስፋፋ ይገልጻል። የኑህ ሶስት ልጆች ሴም ካም እና ያፌት የአዲስ የሰው ዘርመር መስራቾች ተደርገው ይወሰዳሉ። ሴም፣ ከእርሱ የተገኙ ዘሮች በአብዛኛው የመካከለኛው ምስራቅና የደቡብ ምዕራብ እስያ ወይም ሴማዊ ህዝቦች እንደሆኑ ይታመናል። ካም፣ ከእርሱ የተገኙ ዘሮች በዋናነት የአፍሪካና የደቡብ እስያ ህዝቦች እንደሆኑ ይታመናል። ያፌት ከእርሱ የተገኙ ዘሮች የአውሮፓና ሰሜናዊ እስያ ህዝቦች እንደሆኑ ይታመናል። በዚህ መንገድ መላው የሰው ዘር ልዩነቱ ምንም ይሁን ምን ከጥቂት ከነብዩ ኑህ ቤተሰብ የወጡ እንደሆኑ የእምነት ታሪኮች ውስጥ ተቀምጧል። የመታሰቢያ ቃል ኪዳን ታሪኩ እንደሚከተለው፣ ከጥፋቱ ውሃው በኋላ የአላህ ስብሐነ ወተዓላ ኑህና ዘራቸውን ከእንግዲህ ዓለምን በውሃ የማያጠፋ ቃል ኪዳን ገባ። የዚህም ቃል ኪዳን መልእክት ሆኖ ቀስታ ዳመናን በሰማይ አኖረ። ይህ ምልክት ዘላቂ የሆነ የጸጋና የቃል ኪዳን ማስታወሻ ተደርጎ ይወሰዳል። በአጠቃላይ የኑህ ታሪክ የጽድቅና የኃጢአት ፍልሚያ የእምነትና የፍርድ እንዲሁም የጥፋትና የአዲስ ጅማሬ ታሪክ ሆኖ ለትውልድ የሚተላለፍ የሃይማኖታዊ ትምህርት ሆኖ ቀጥሏል። የባቢሎን ግንብ ከኑህ ዘመን በኋላ የተከሰተው ወሳኝ ክስተት በሦስቱ ልጆቻቸው ዘሮች መካከል የተፈጠረው የባቢሎን ግንብ ታሪክ ነው። ዓላማው የኑ ዘሮች ቁጥራቸው እየበዛ ሲመጣ በአንድ ቦታ ተሰብስበው አንድ ከተማና አንድ ሰማይ የሚነካ ግንብ ለመስራት ወሰኑ። ይህን ያደረጉበት ምክንያት ለመበተን ሳይሆን በአንድ ለመኖርና ስማቸውን ከፍ ለማድረግ ነበር። የአምላክ ጣልቃ ገብነት። አምላክ ግን የሰው ልጆች በአንድነት ተሰብስበው የሚያደርጉት ጥረት ከእቅዱ ውጭ መሆኑን ተመለከተ። ሰዎች ተበታትነው ምድርን እንዲሞሉ ነበር ፈቃዱ። የቋንቋ መደባለቅ ወይም የልዩነት መጀመሪያ። አምላክ የሰዎችን ቋንቋ ደባለቀው፣ አለያዩት። በዚህ ምክንያት ሰዎች እርስ በእርስ መገንባት አልቻሉም። ውጤት መግባባት በመጥፋቱ ምክንያት ግንቡ ሳይጠናቀቅ ቀረ። እናም የሰው ልጆች በምድር ላይ ተበታትነው ወደ ተለያዩ ሀገሮች ሄዱ። ይህ ክስተት የዓለም የቋንቋዎች እና የባህል ልዩነት መነሻ እንደሆነ ተደርጎ ይወሰዳል። በመሆኑ ምንም እንኳን ሁሉም ሰው ከኑህ እና ቤተሰቦቻቸው የወጡ ቢሆኑም በባቢሎን ግንብ ምክንያት የተፈጠረው የቋንቋ ልዩነት የኑህ ዘሮች በምድር ላይ እንዲበተኑና ወደ ብዙ ብሔሮች እንዲለያዩ አድርጓቸዋል። የዘር መለያየት መለያየትና የብሔራት መፈጠር የጎሳ መስፋፋት። የኖህ ልጆች ሴም፣ ካፍ እና ያፌት ዘሮች በየአቅጣጫው ተሰራጩ። እያንዳንዱ የልጅ ዘር የራሱን ጂኦግራፊያዊ አካባቢና ልዩ ባህል መመስረት ጀመረ። ይህ ሂደት የሰውን ዘር ወደ ተለያዩ ብሄር ብሄሮች እና ባህሎች እንዲለያዩ አድርጓል። የስልጣኔ መጀመሪያ። እነዚህ የተበታተኑት ቡድኖች እያንዳንዳቸው በየደረሱበት አካባቢ የራሳቸውን ከተሞች መንግስታትና የስልጣኔ መሰረቶች መጣል ጀመሩ። ለምሳሌ በሜሶጶጣሚያ የሴም ዘሮች የሱሜር እና የአካድ ስልጣኔዎች መነሻ እንደሆኑ ይታመናል። በግብጽ የካም ዘሮች እንደ ግብጽ ያለ ታላቅ ስልጣኔ መሰረቱ። በአናቶሊያ እና አውሮፓ የያፌት ዘሮች ተበታትነው ወደ ተለያዩ አካባቢዎች ተሰደዱ። ከኖህ ወደ አብርሃም አብርሃም የተደረገው ሽግግር የእምነት ቀጣይነት የባቢሎን ግንብ መፍረስ ሲሆን፣ ይህን ትክክለኛ የአንድ አምላክ አምልኮ ስርዓት በተወሰነ ደረጃ አደብዝዞታል። አብዛኛውን የሰው ዘር ቀስ በቀስ ወደ ጣዖት አምልኮ፣ ሌሎች እርኩሶች መመለስ ጀመረ። የአዲስ ጥሪ መነሳት ኑህ ከሞቱ ከብዙ ዓመት በኋላ አምላክ ግን ከሴም ዘር ተነስቶ አብርሃም አብርሃምን መረጠ። አብርሃም ከጣዖት አምላኪ ቤተሰብ ውስጥ የመጣ ቢሆንም አምላክ ግን ልዩ ቃል ኪዳን ገባለት። የታሪክ አቅጣጫ መቀየር የአብርሃም ምርጫ የሰው ዘር ታሪክ ውስጥ አዲስ ምዕራፍ ከፈተህ ይህም የተመረጠ ህዝብና የአዲስ ቃል ኪዳን መሰረት መጣል ጀመረ። የአብርሃም ታሪክ ከኑህ በኋላ በአምላክና በሰው መካከል የነበረው ግንኙነት እንደገና ያነቃቃና ወደ ዋነኛዎቹ የዓለም ሃይማኖቶች ወይም ክርስትና፣ እስልምና እና አይሁድ እምነት የሚያዲስ መሰረት ሆነ የሚያደርስ መሰረት ነው። በዚህ መንገድ የኑህ ታሪክ አለምን መልሶ የመጀመሪያ መድረክ ሲሆን የአብርሃም ታሪክ ደግሞ የአዲስ የእምነት ጉዞንና ልዩ የማዳን የእቅድን ማስጀመርን ያመለክታል። የአብርሃም ቃል ኪዳን እና የእስራኤል መነሳት። ቃል ኪዳኑ አምላክ በአብርሃምን መርጦ ከህዝቦቹ ለይቶ ወደ ተስፋይቱ ምድር ወይም ከነአን እንዲሄዱ አዘዘው። የአምላክ ዓላማ ታላቅ ህዝብ አድርጎ መባረክ እና ከምድር በምድር ያሉ ቤተሰቦች ሁሉ በእርሱ በኩል መባረክ እንዲችሉ ማስቻል ነበር። ይህ ቃል ኪዳን የነብዩላሂ ኑህ የጥፋት ውሃ በኋላ የነበረውን አጠቃላይ ቃል ኪዳን በመቀጠል ልዩና ትኩረት የተሰጠው የማዳን ዕቅድ መጀመሩን ያመለክታል። የቃል ኪዳኑ ወራሾች ቃል ኪዳኑ በኢስሐቅ ከዚያም በያዕቆብ እስራኤል ቀጥሏል። ያዕቆብ አስራ ሁለት ልጆች የእስራኤልን አስራ ሁለት ነገዶች መሰረቱ። የእስራኤል ማንነት በዚህ ሂደት የኑህ ዘሮች በሙሉ በባቢሎን ግንቤት ተበታተኑ፣ መካከል እስራኤል በመባል የሚታወቅ ህዝብ ተለይቶ ወጣ። የዚህ ህዝብ ዋና ልዩነት የአንድ አምላክ አምልኮ መጠበቅና አምላክ የተሰጣቸውን ህግጋት መከተል ነበር። ትምህርቶችና ውርስ በመጨረሻም የነቢዩላሂ ኑህ የህዝቦቻቸው ታሪክ እስከዚህ ዘመን ድረስ የሚቆይ ጥልቅ መንፈሳዊ ትርጉም አለው። የእምነት ዋጋ የኑህ ታሪክ የአንድ ግለሰብ እምነት ከብዙዎች ክህደትና ኃጢአት የበለጠ ኃይል እንዳለው ያስተምራል። ኑህ በትዕግስት መታዘዙ ቤተሰቡንና የሰውን ዘርን አድኗል። የፍርድና ምህረት ታሪኩ አምላክን ፍርድ ወይም በኃጢአት ላይ እና ምህርት በአማኞች ላይ በአንድ ጊዜ ያሳያል። የልዩነት ሥራ የባቢሎን ግንብ ታሪክ ደግሞ የሰው ልጅ ልዩነት መነሻ ወይም በቋንቋና በጂኦግራፊ መሆኑን ያብራራል። ስለዚህ ከኑህና ህዝቦቻቸው የጀመረውን ታሪክ በመጨረሻም የዓለም ብሔሮች ብዝሃት እንዲሁም በአብርሃም ቃል ኪዳን በኩል የተወሰነ መንገድ ላይ እያተኮረ የአላህ ስብሐነወተዓላ ማዳን እቅድን ያሳያል ይላል አህባብ። ኢንሻላህ የዛሬ ቪዲዮ ይህን ይመስላል ማለት ነው። ኢንሻላህ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትትርፍ ይበልልኝ እያልኩኝ ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩን የበዘወሰና ቦታቸዋለ ይኖዱ ሰላማችሁ ይብዛልኝ። ሰላም አለይኩም ወረህመቱላሂ ወበረካቱህ።